የምታወቀው በሉሊ ነው። ሉሊ ኬክ ዲዛይንስ ከሉሊ ኬክ ዲዛይንስ ነው የመጣሁት ዛሬ ትንሽ ላስደነግጣችሁ ጉዳችን ሰላሉሊ ራሱ ስሟ የኬክ አይነትልመ ያለችልጫሽዚኮች መሪያች የምንሰራው ቤተሰብ ነው። እኔ እናቴ፣ እህቴ፣ እህቶቼ እና ወንድሜ አንድ ላይ ነው የምንሰራው ሴቶቹ ኬክ ነገር ላይ ወንድም የዉ ጉልበት ነገር ላይ አንድ ላይ እንደ ቤተሰብ ነው። ምን ጉልበት ስቲ ማብካት ምናምን ነው ኬክ ዴሊቨር ማድረግ ማነጅ ማድረግ የመሳሰሉትን እሱ ነው የሚሰራው። ቢዝነሱ ከቤተሰብ የተወረሰ ነው ነው እናቴ ፔስትሪ ሸፍ ነበረች ከድሮ ጀምሮ ከእሷ የተማርነው በትምህርትም ያዳበር ነው ከእሷም ደግሞ የተማርነው ሙያ ነው። አይጠገም አሁን የኔ እናት ሙያው እናቴ የሙያ የኬክ ባለሙያ ለማለት በጣም ሩቅ ነኝ የድፎ ዳቦ ጠላዋ ይሆናል ቆ ጉ ጠላ ምናምን እንጀራዋ አይናለው ምናምን ልል እችላለሁ እንጂ አንዳንድ ቤተሰብ ይገርምኝ በጣም ምን ያህል ጊዜ ሆነሽ በዚህ ስራ ሆናችሁ እኔ እውነቱን ለምናገር ያው ነፍሳ ጀምሮ እኛ ቤት ውስጥ ኬክ ይሰራልኬክ ዙሪያ ግን ያው ፌሽ እንደ ቢዝነስ ካደረግ ነው አንድ ስድስት ሰባት ዓመት ሆኖናል በሱቅ ደረጃ ደግሞ ሁለት ዓመት ነው ስለዚህ አንቺ ኬክ እየበላው ምናምን ብቲ ነው ያደኩት። ብቲ እኛ ፈጭተን እንደምንለው ያስኬዳል ማለት። አሁን እ አሁን እየተለመደ ነው የመጣው ሪያሊስቲክ ኬክ መስራት እና እንዴት ጀመራችሁት? የትኛውስ ይከብዳል? ዋናውን መስራት ወይስ የእኛውን አስመስሎ መስራት? ዋናው ኬክ ያው በጣም ዲፎልት ነው የተወሰነ ከሰራሽ በኋላ እጅሽ ራሱ ይለምዷል። እነዚህ ኬኮች ግን ደስ የሚለው ኤቭሪ ታይም ክሪቲቭ ቻሌንጅ አላቸውና በተለይ የመጀመሪያ ኦርደር ሲሆን ሰው አይቶት ድጋሚ ሲታዘዝ እት የመጀመሪያ ኦርደር ረጅም ሰዓት ነው የሚፈጀው። በጣም ኢንትረስቲንግ ነው ግን። አዎ ይመስለኛል፣ አይደል በጣም በዛ ላይ እኛን ሰብስቦ ማታለሉ ዳ ቤስት ፓርት ነው። ከኖርማሉ በጣም የምንሰራው እኛ መልኩ ላይ ብቻ ሳይሆን በጣም ጣሙም ላይ ኤክስፐሪመንት እናደርጋለን። ብዙ ነገሮች ኬሚካል ነገሮች ኮምፕሊትሊ አቮይድ ለማድረግ እንሞክራለን በተቻለን በጣም ጣሙም መልኩም በጣም አሪፍ እንዲሆን እናደርጋለን። እስኪ ዛሬ ራሳችሁ አይተንም ቀምሰንም ነው ያሸነፈ ኬኩ ይዞ ወደ ቤት ሄዳ። እኔ አይቼው መለየት አልቻልኩም

መቼም ብር ኬክ የሚያክል ነገር በዝም ብሎ ብር አይሰራም። አይ ነው፣ በዝም ብሎ ብር አይሰራም። አሁን ሄደ። ለእኔ አሁን በጣም ከባዱ ነገር እንትን አደለ። እድሜውም አለ አይደል?

በድምሩ እንግዲህ ቡድናችሁ ተስማምቶበት አንድ ቁጥር ብሏል። የእናንተ የሁለታችሁ ቁጥር ስለሚበልጥ ማለት ነው፣ የድምፅ ምርጫ ስለሚበልጥ አንድ ቁጥር ብላችኋል። ጌጉ ግን እሱ ነው። ብር ተበላች ብር ተበላይ። አንዳንዴ ግን እኔ ለምን መሰለሽ ሳልጠራጠር ቀርቼ እኮ አይደለም፣ ግን እነዚህ ባለ ሀምሳ አይደሉ? ያኛውን በደንብ ለማራራቅ ያደረጉት እኔ አውቀው የለዩት ነው የመሰለኝ። እኔ ራሱ ከዚህ በላይ ምን ሊበድሉኝ። ግን አንዳንዴ ትልቅ ሰው መስማት ጥሩ ነው። የትልቅ ሰው አይን ካለቀ በኋላ ካለፍም በኋላ ቤተሰቡ ነውያቁት በሰች እውነት ስለምናገር ካዘጋጀነው ቻሌንጅ አንጻር ይሄ ከሁሉም ቀላሉ ስለነበር ይመስል የሸወደን ይሄኛው ለየት ማለቱ አውቃቸው የለያችሁት እኛን ለመሸወድ መሰለን ሁለቱ እና ደግሞ ባሸነፋችሁት ልክ ካንል ተወስዳላችሁ የተባለ ባለመቶውን ለመውሰድ ካለ ወደሚቀጥለው ደግሞ እንደዚሁ የሚዳግት ይሄስ ትንሽ ከበድ አላለም? ልሚይዙር እና ቆሎ መሳና መጣሽ። ሁለት ቁጥር በዓይንሽ ቀመሽ ነው። እኔ ሶስት ሁለት ነው። መኑ ነው

በምን እኔ እንጂ፣ አሁን ይሄ ነው። ለምንድን ነው ብትይ በምንም እንትን አለ እንዴ፣ አንድና ሁለት ምንም አይነት ልዩነት ነው የሌለው በምንም የሚለይ አይነት ሆኖ አይደለም። በእውነት እና አንድና ሁለት በጣም በቃ አይደንቲካ ነው። ይሄ ከለራቸውም ስለሚመስል ይሄ ቆሎ ነው፣ ይሄም ቆሎ። ምን አይነት ዘመን ላይ ተደረሰ ሰዎች፣ እግዚአብሔር ፎንዳንቱ እንደ ቆሎ ተቆርጦ ነው ቆንጂት። አዎ ይሄ በጣም ረጅም ሰዓት ከሚፈጅ የኬክ አይነት ነው፣ ግን ያው እያንዳንዱ ለብቻው እንደ ቆሎ ተሰርቶ ነው ከለር ተደርጎበት። ግን አግኝታችሁታል ሰው በእውነት እኔ ስላገኘ ነው። አይደለም የማጨበጭበው ላንቺ ነው ለችሎታችሁ። በእውነት ይሄ በገብስ ምንድን ነው በርበሬ ምናምን አብሮ ይታሻል። እሱ ሁሉ ነገር አለው ሁሉም ነገር አለውዛለው ሀገራችንን በዚህ እንትን በጣም በዓለም ላይ እንደምታስተዋውቁ በጣም የሆነት ዘምነናል። በጣም የሁለተኛውን ዙር እንግዲህ አሸናፊ ሆናችኋል። እናመሰ ሽልማቷ ሊማ እንዴ ቆይ እንጨርስ እንጂ ያሁን በተነግኝም ቆይ ቆሎ ነው ሽልማቱ። እናት አለብ ቆምሽ ወደሚቀጥለው ደግሞ ኬካችን ይላል። ከቆሎ ደግሞ አሁን ወደ ቴምር መተራ ሶስተኛው ዙሪያችን። በጣም አይናቹ ጸዳ ጸዳ አድርጋችሁ ወይ ነው ቴምር አምሮ ነበር ሲገር። የትኛው ነው ቴምር ነው? የትኛው ነው ኬክ ነው ማለት ነው? እውነት ይሄ በጣም ይሄ በጣም እንትን እንበል እንደ ቲም እንምከርበት እነሱ እንደ ቤተሰብ አይደል ሰርተው እንዲጉዱ ያረጉ እና እና መካከል እንምከርና እኔ እና አንቺ ምን መካከል፣ አረ ሞቴ በእውነት ሞቴ ሐብት ልጅ ታስገኙ። በቃ አንድ ቁጥር ነው ሶስት ቁጥር ነው ኬክ አድሜንጥአድሜን አንድ ቁጥር በእውነት። ድምፅ በድምፅ እንትን ይኸውልሽ፣ ሀሊም የእውነት ፐርሰንት ትፈርማለህ? አንድ ቁጥር ነው። እሺ እኔ ደግሞ ሶስት ቁጥር። ሽልማት ራሱ ካለው ሳይቆረስ በፊት ለእኔ እሻለሁ። ናፍቆት አንቺ እኮ እንደዚህ በቶሎ የምትታለይና የምትደልያት ከእኔ ጋር ወግኝ ናፍቆት፣ ይቆጭሻል፣ አትገፋፊ ኬክ ሶስት ቁጥር እባክሽ እባክሽ፣ ጌታ ሆይ እባክህ። ቴምር አድርገው ኬክ አድርገው። ወይኔ ቴምር! እኔ ሳላሸንፍ አልቀርም። የጋራ ውጤት ደግሞ ስታዘግነን ሁለት ቁጽር ነው መሰለኝ ሁለት ቁጥርን የምላዘግናት መሰለኝ መሰለኝ እያማበጥ ለምን እሷ አንድ ቁጥር ነው ያለው እኮ። መሸን ሊያ በጋራ ሶስት ቁጥር ብያለሁ። አት ሊስት ሊያ ብላ ነበር። በድምፅ ብልጫ ግን ተሸነፈች ይባላል። ያት ይ ገብታ በጣም ግን ለመለየት የሚያዳግስ ነው። ታጨበጭብልኛ እኔ እንኳን እዚህ ጋር ሆኜ መለየት አልቻልኩ። እንዳልኳችሁ ነው። ተገለጥልኝ ብየው ነው በጸሎት የመጣ ነገር። እንዴ ነው ያው ጥልቅ ተመልካች አንዱ ነገሩ ሁሉ ይታያል ካሜራው ላይ። ይሄ ቴምር ነው። ቴምር ሳይሆን ኬክ ነው። ይገርማል። ምን አይነት ጭንቅላት ነው የተሰጠሽ? አለሽ ምንም ልበል ሊያን ተከትላችሁ ቢሆን አሸናፊ ሆናችሁ ነበረ። ቦታ ሎስ አንጀለስ ምናምን ነው። ዝም ብዬ ነው። ምንጀለስ በእውነት ሎስ አንጀለስ ነው ነው ማለት ቴምር ቴምር ነው የሚለው ጣሙ። አዎ ጣሙ ራሱ ነው። አይምሯችን ይሄ ስለመሰለኝ የቴምር ቴስት አለው። ግን ቴምር ቴምር አለኝ፣ ይሄን ስለበላሁት ነው። ይገርማል። በጣም ይሄ ይሄ እኔ በቃ በእውነት ይሄ ሳሰራሩ እንዴት ነው? እንዴት ማለት በጣም ቴምር እንዲመስል ይሆነበት? አዎ፣ ትልቁ የሃይፐር ሪሊስቲክ ኬክ ስራ ላይ ትልቁ ቻሌንጅ ከለሩን ማመሳሰል ነው። እሱ እንዳልኳቸው አንድ ላይ ነው የምንሰራው። እህቴ ገብርኤላ ትባላለች። እሷ ነች ከለር ስፔሻሊስቷ። በተረፈ መሀሉ ላይ ልክ እንደ ቅድሙ ውስጡ ኬክ አለ። ሌላ ጥርስሽ ፈነቀለው አይደለም? መሀሉ እንደ ቅድም እንደ ቆረሽ ዋንች፣ ያሳዝናል። ከላይ ያለው ደግሞ ፎንደንት ይባላል። የራሱ ስኳር ነው እንጂ ቴምር አይደለም። ስቲል ማመን አልቻልኩም። ምክንያቱም ይሄ ቴምር ላይ ያለው ጫፉ እንትኑ ሳይቀር አለው እዚኛው ላይ። ይሄ ከላይ ቅርፊት ነገሩ ሁሉ። አንቺን እና ቤተሰቦችሽን ግን መንግስት ልዩ ጥበቃና እንክብካቤ ይገባል። በዚህ አጋጣሚ መልዕክት ማስተላለፍ እሱ ነው። ዋው በጣም ጎበዝ ነሽ። የእውነት አንደኛው ብዙ ጊዜ እንደዚህ ሪያሊስቲክ ኬኮች ሲሰሩ ጣሙ ላይ ብዙ አይጨነቁም። ዋናው መምሰሉና መምጣቱ ላይ ነው። ግን ያንቺ ቴስቱም ቆንጆ ነው። በዛ ላይ ደግሞ በጣም ሪያሊስቲክ ከመሆኑ የተነሳ በቃ ራሱን የሰራሹ ማለት ይቻላል። በርቺ። የእውነት በጣም ጎበዞች ናቸው ሁላችሁም። እኛም አክብራችሁ ስለጠራችሁን እዚህ እናንተ ማህል መገኘት ለእኛ ትልቅ ደስታ ነው። እናመሰግናለን። ግን ያገኟችኋል ሰዎች ለማዘዝ ቢፈልጉ ኬኮችን፣ ሶሻል ሚዲያ ላይ ነው ወይንስ አዎ ሶሻል ሚዲያ ላይ፣ ቲክቶክ ላይ፣ ኢንስታግራም ላይ፣ ዩቲውብ ላይ አለ። አሰራሩንም ፖስት እናደርጋለን ዩቲውብ ራሱን ለመስራት የሚፈልግ ሰው ካልሆነ፣ ደግሞ በአካልም ለመምጣት ለሚፈልግ ፊጋ መብራቱ አካባቢ መስ ንጻ ተሻግሮ አሉሉሊ እንመጣለን። እሺ፣ ከነገ ጀምሩ ሶስተኛ ዙሩን እንግዲህ ተሸንፋችኋል። በጥቅሉ አንድ ላይ ተደምሮም ተሸንፋችኋል። ስለዚህ አምስት ሺ ብር አለባችሁ። አምጦ አምስት ሺ ብር ደሞዝ ሲወጣ በዱቤ እያዘል የዛሬው የጫወታ ሰዓታችን ይህን ይመስል ነበር። ሉሊን እንግዲህ አለማድነቅ ምፉግነት ነው። በእውነት በጣም ነው የምናመሰግነው በጣም ነው የምናደንቅ